በደቡብ አፍሪካ የተዘጋጀው የጂ 20 አባል ሀገራት የመሪዎች ጉባኤ ላይ በክቡር ጠቅላይ ሚኒስትራችን የሚመራ ከፍተኛ ልዑካን ቡድን እየተሳተፈ ይገኛል። በዚህ አጋጣሚ የኢትዮጵያን ጥቅም በከፍተኛ ደረጃ የሚያስጠብቁ የተለያዩ የባይላተራል አገር መሪዎችና እንዲሁም የመልትላተራል ተቋማት ኃላፊዎች ጋር እጅግ በጣም ስኬታማ ውይይት ተደርገዋል። በተለይ ደግሞ የግሎባል ፈንድ ለጤና ያለውን ድጋፍ አጠናክሮ እንዲቀጥል የገንዘብ ልገሳ ፕሮግራም ላይ ኢትዮጵያ ድምጿን ያሰማችበት ነው። የአፍሪካ ሀገሮችን በመወከል ከግሎባል ፈንድ ተጠቃሚ ከሚባሉ ሀገሮች አንዱና ዋነኛዋ ኢትዮጵያ ነች። ሰፊ የሆነ የጤና ፕሮግራም ነው ኢትዮጵያ ያላት ከግሎባል ፈንድ ጋር። ግሎባል ፈንድ ለቀጣይ ዓመታት የሚሰጠውን ስራ አጠናክሮ እንዲቀጥል ከ11 ቢሊዮን ዶላር በላይ ልገሳ የተካሄደበት ነው። በዚህ ላይም ኢትዮጵያ ልገሳውን እንዲሳካ የበኩሏ ሚና ተወጥታለች ማለት ነው። ከዚህ በተጨማሪ ከደቡብ አፍሪካ ሀገር ፕሬዚደንት ጋርም ሰፋ ያለ ውይይት ተደርጓል። በዚህ ውይይታቸውም ደቡብ አፍሪካ ለኢትዮጵያ ከፍተኛ ከበሬታ እንዳላቸው ለክቡር ጠቅላይ ሚኒስትራችንም በኢትዮጵያ ደረጃ እየመጣ ያለው አጠቃላይ ኢኮኖሚ እድገት፣ የማክሮ ኢኮኖሚ ሪፎርም፣ በተለይ ደግሞ አዲስ አበባ ላይ አጠቃላይ የተፈጠረው ለውጥ ለአፍሪካ ትልቅ ተምሳሌት፣ የጋራ መዲናችንም በከፍተኛ ሁኔታ እየገነባቻት ነው በሚል በከፍተኛ አድናቆት አንስተዋል። የደቡብ አፍሪካ ባለሀብቶች በኢትዮጵያ ላይ ኢንቨስት እንዲያደርጉ፣ በአፍሪካ ጋራ ጉዳዮች ላይ አብሮ ለመስራት በጋራ ተባብሮ በአፍሪካ ደረጃ አፍሪካን ከማሳደግ አንጻር አብሮን በጋራ መስራት እንዳለባቸው የአፍሪካን የጋራ ጥቅም የሚወክሉ ጉዳዮች ላይ በዓለም አቀፍ መድረክ ላይ እንዲሰሙ ከፍተኛ ትኩረት ለማድረግም ውይይት አድርገዋል። የአሁኑ ጂ ትዌንቲም ለመጀመሪያ ጊዜ ነው በአፍሪካ ምድር ሲካሄድ በደቡብ አፍሪካ ማለት ነው። የአፍሪካ ጉዳይ ከፍተኛ ትኩረት አግኝቶ ውይይት ከተካሄደባቸው ጉዳዮች ነው። ክቡር ጠቅላይ ሚኒስትራችንም በልዩ ሁኔታ ተጋብዘው ተጋባዥ እንግዳ ሆነው ንግግር አድርገዋል። በዚህ ንግግራቸውም በቀጣይ የዓለም የኢኮኖሚ ትብብር ማዕቀፍ የአፍሪካን ድምፅ በመወከል የኢትዮጵያንም ድምጽ በመወከል የመደመር ፍልስፍናን ማዕከል አድርጎ በቴክኖሎጂ በክላይሜት እና በብዙ ጉዳዮች ላይ ምን መስራት እንዳለበት በስፋት አንስተዋል ማለት ነው። ከዚህ ስብሰባ ጎን ለጎን እንግዲህ ከሁሉም ዓለም አቀፍ ዋና ዋና የኢትዮጵያ ጋር ከሆኑ የተቋም መሪዎች ጋር ሰፊው ተካሂደዋል። አንደኛ ከአይ ኤም ኤፍ ሊቀመንበሯ ጋር ሰፊው ተካሂደዋል። የኢትዮጵያ ውስጥ የተካሄደ ያለው የማክሮ ኢኮኖሚ ሪፎርም በስኬታማ ደረጃ የተካሄደ እንደሆነ ውጤቱም በጣም ጥሩ እንደሆነ እና አይኤምኤፍ ከኢትዮጵያ ጋር ያለው አጋርነት አጠናክሮ መቀጠል እንዳለበት ከጥሩ መግባባት የተደረሰበትና በተለይ ለቀጣይ ኢትዮጵያ ኮፕ በምታዘጋጅበት ወቅት ሰፋ ያለ ድጋፍ ማድረግ እንደሚገባቸው ከስምምነት የተደረሰበት ነው ማለት ነው። ሁለተኛ ደግሞ ከዓለም ባንክ ፕሬዚደንት ጋር ሰፊ ውይይት ተካሂዷል። የዓለም ባንክ በኢትዮጵያ ሰፊ ፕሮግራም እና የፋይናንስ ድጋፍ ከሚያደርጉ ዋነኛ የልማት አጋር ነው። ከፕሬዚደንት አጄ ባንጋ ጋር የተደረገው ውይይቱም እጅግ በጣም ስኬታማ ነው የነበረው። በቀጣይ ስለሚኖሩን የፋይናንሲንግ ድጋፎች፣ የፕሮጀክት ድጋፎች፣ የፖሊሲ ፋይናንስ ድጋፎችም በተጠናክሮ እንደሚቀጥሉ አረጋግጠዋል ማለት ነው። ኢትዮጵያ እያሳየችው ያለው የማክሮ ኢኮኖሚ ሪፎርም ውጤታማነት፣ አጠቃላይ በኢትዮጵያ የመጣው የልማት ውጤትና አቅም ተጠናክሮ መሄድ ከልማት አጋሮች ድጋፍ በተጨማሪ ሰፊ ኢንቨስትመንት እንዲመጣም በተለይ ደግሞ ኢትዮጵያ ለምታካሂደው የሜጋ የሆነው የቡሾፍቱ ኤርፖርት ግንባታ ላይም የወርልድ ባንክ ተቋማት የበኩላቸው ሚና እንደሚወጡ ማረጋገጫ የሰጡበት ነው ማለት ነው። ከዚህ በተጨማሪ ከአዲሱ የአፍሪካ ልማት ባንክ ፕሬዝዳንት ጋርም እጅግ በጣም ስኬታማዊ ተካሂደዋል። አዲሱ የአፍሪካ ልማት ባንክ ፕሬዝዳንት ኢትዮጵያም ጭምር ደግፋቸው ነው ወደ ስራ ያሸነፉት ማለት ነው በምርጫው ለኢትዮጵያ ምስጋናቸውን ለክቡር ጠቅላይ ሚኒስትራችን ምስጋናቸውን አቅርበዋል። በተለይ ኢትዮጵያ ዋነኛ የአፍሪካ ልማት ተምሳሌት አገር እንደመሆና መጠን የአፍሪካ ልማት ባንክ በኢትዮጵያ ውስጥ የሚሰሩትን ስራዎች ላይ አጠናክሮ ለመቀጠል ከኢትዮጵያ ጋር በተለያዩ ጉዳዮች ላይ ለመስራት ከፍተኛ ፍላጎት እንዳላቸው አሳይተዋል። ኢትዮጵያ ለምታካሄደው የትልቁ የብሾፍቱ ኤርፖርት ፕሮጀክት ደግሞ ኢትዮጵያን ወክሎ የፋይናንስ የማፈላለግ ስራውን እየሰራ ያለው የአፍሪካ ልማት ባንክ ፕሬዝዳንት ነው። የአፍሪካ ልማት ባንክ ፕሬዝዳንቱም በመደበኛው የልማት ፕሮግራም፣ በፖሊሲ ፋይናንሲንግ እንዲሁም በብሾፍቱ ኤርፖርት ላይ አጠናክሮ ከኢትዮጵያ ጋር እንደሚሰሩና በተለይ ደግሞ የቢሾፍቱ ኤርፖርት የፋይናንስ የማፈላለጉን ስራ ከኢትዮጵያ መንግስት ጋር ስምምነት አለው። በዚህ መሰረት የራሱንም ብቻ ፋይናንስ ሳይሆን ከብዙ የዓለም የፋይናንስ ተቋማት ፋይናንስ በአስተማማኝ ደረጃ ስራቸውን እየሰሩ እንደሆነ አረጋግጠዋል ማለት ነው። ስለዚህ የነበረው የባይላተራል ውይይት ከአፍሪካ ልማት ባንክ ፕሬዚዳንት ጋርም እጅግ በጣም ስኬታማ ነው የነበረው። እንግዲህ ከሌሎች ሀገሮችም ጋር በስፋት ውይይት ተካሂደዋል። ከፈረንሳይ ፕሬዚደንት ጋር ተካሂደዋል። ከጀርመን መራሃይ መንግስት ጋር ውይይት ተካሂደዋል። ከሌሎች ሀገሮችም ጋር ተካሂደው በተለይ የኢትዮጵያን የማክሮ ኢኮኖሚ ሪፎርም የሚደግፉ አገራት ናቸው። በመደበኛው የልማት ፋይናንስ በተጨማሪ የሪፎርም ፋይናንስ ድጋፍ ላይም አብረን እንደምንሰራ ማረጋገጫ የሰጡበት ነው ማለት ነው። ስለዚህ ከመደበኛው የጂቲ20 ጉባኤን በመጠቀም የኢትዮጵያን የኢኮኖሚ ተጠቃሚነት በከፍተኛ ደረጃ የሚያሳድጉ ሰፋፊ ውይይቶች ነው ከመልትላተራል ተቋም መሪዎችም ከባይላተራል ሀገራት መሪዎች ጋር የተካሄደው። አመሰግናለሁ።